አድማጮች ይህ የኢትዮጵያ ቡና ድምፅ ነው። አራት ድፍን አስርት ዓመታት በኢትዮጵያ እግር ኳስ በተጽዕኖ የዘለቀ ከራሳቸው ክለባቸውን ያስቀደሙ ከድል ጋር ጮቤ የረገጡ ውጤት ሲጠፋ የቆዘሙ እንደ ስሙ በበርካታ ዋንጫዎች ክብር ሳይታጀብ ለተጓዘው ክለባቸው የታመኑ በኔነት ስሜት የቆሙ ስቴዲየምን በማራኪ ዜማ ያሞቁ ቡና ሲደሰት የተደሰቱ ሲታመምም የታመሙ ሲወድቅ ሲነሳ አብረው ከፍ ዝቅ ያሉ ለፉክክር አልባው እግር ኳሳችን ሕይወት ሰጥተው በቡናማው ቀለም ደምቀው ባላንጣዎችን በሚያስቀና መልኩ በማራኪ ሕብረ ዝማሪያቸው ጎልተው ተወዳጅ ዝነኛው ክለባችን መኩሪያችን ኢትዮጵያ ቡናችን ብለው ዘመን ተሻጋሪ ዝማሪያቸውን እንዳነገቡ የቀጠሉ ውጤት ባይኖርም ከሜዳ ያልራቁ ነገን ተስፋ የሚያደርጉ የእልፍ ደጋፊዎች ባለቤቱ ክለብ ኢትዮጵያ ቡና በትሪቡን የኮከቦች ገፅ የአርባ ዓመት ታሪኩ ሲዳሰስ እነዚህ ድምጾች ከኢትዮጵያ ቡና ስፖርት ክለብ በስተጀርባ ሁል ጊዜም አሉ። ቡና ወደ ክልል ሲወጣም አብረው ይሰደዳሉ። የአዲስ አበባ ስቴዲየም የተለየ ድምቀት ሆነው ቡናማ ለባሾቹን ያነቃሉ፣ ክለባቸውን ያበረታታሉ፣ ይደግፋሉ። ከታላቁ ክለቡ ጣውረድ ጋር ሁሌም አብረው ይታያሉ። አርባ ዓመት ለተጓዘው ክለብ የልብ ማህተም ሆነው ለፈዘዘው የዘመናችን የሀገራችን እግር ኳስ ቀዳሚ የኩራት ምንጭም ናቸው። እግር ኳስ ደግሞ ያለ ደጋፊ ምንድን ነው? መልስ የማያስፈልገው ጥያቄ ሲወርወር ካለውን ደም የሚያሞቀው ልብን ቀጥ የሚያደርገው ዝማሬ ከአንፊልድ ሮድ ከአዲስ አበባ ስቴዲየምስ

ሰባት ድፍን አስርተ ዓመታት ወደ ኋላ እንመለስ። ከለውጡ ማግስት የኢትዮጵያ ቡና ጅማሮ 1968፣ ንጋት ኮከብ የመጀመሪያ መጠሪያው በመይሰማ ሦስተኛ ዲቪዚየን ተመዝግቦ የእግር ኳስ ውድድሩን ጀመረ። ለስድስት ዓመታትም የንጋት ኮከብ ስያሜውን እንደያዘ ዘለቀ። የተለያዩ የዋንጫ ክብሮችንም አሸነፈ። ከስድስት ዓመታት በኋላ ንጋት ኮከብ ስሙን ወደ ቡና ገበያ ቀየረ። 1975 ቡና ገበያ ከእግር ኳስ ቡድኑ በተጨማሪ የአትሌቲክስ መረብኳ

የውጣ ውረዱ የመጀመሪያ ምዕራፍ 1975 33 ዓመታት ወደ ኋላ ቡና ገበያ አስር ቡድኖች ተካፋይ በሆኑበት ሻምፒዮና ዘጠነኛ ሆኖ ፈጸመ። ከዛሬ ዋና የደርቢ ተቀናቃኙ ቅዱስ ጊዮርጊስ ጋር ወደ ሁለተኛ ዲቪዚየንም ወረደ። ባላንጣዎቹ አንድ ዓመት ጠብቀው ፈጥነው ወደ ሻምፒዮናው ተያይዘው ተመለሱ። 197677 በጊዜው ያኔ የኃይል ሚዛኑ ምድር ጦር፣ ፖሊስ፣ ጥጥ ማኅበር፣ ኤርትራ ጫማ፣ ህንፃ ኮንስትራክሽን የመሳሰሉ ጠንካራ ክለቦች የነበሩበት ነው። ቡና ገበያ ከአራት ዓመታት በኋላ 1980 ላይ የኢትዮጵያ ጥሎ ማለፍ ሻምፒዮናም ሆነ። የነ ሙልጌታ ወልደየስ ወይራው ዘመን፣ ፈርጣማው ሙልጌታ ወልደየስ በቡናማው መለያ የደመቀበት ጊዜ። የሁለቱ ሙልጌታዎች ወግ በኢትዮጵያ እግር ኳስ ሞክሼዎቹ በባላንጣዎቹ ክለቦች አነጋጋሪ ሆነዋል። ወይራው በቡና መለያ ወለየው ደግሞ በጊዮርጊስ የቡና መውደቅ መነሳት ቀጥሏል። 1986 ቡና ከነአካቶ የመፍረስ አደጋ ተጋረጠበት። ነገሩ በየጊዜው ደጋፊዎችን እያበዛ ተጽዕኖውን እያጎላ ለመጣው ክለብ አሳሳቢ ሆነ። መጥፎ ቀኑም በታማኝ የቡና ልጆች ታለፈ። 1988 ኢትዮጵያ ቡና ለሶስተኛ ጊዜ ስሙን የቀየረበት ዘመን ቡና ገበያ መዋቅሩን ለወጠ። የገቢ ምንጩንም ወደ ቡና ላኪዎች ቤተሰቦች አሸጋገረ። የቡናና ሻይ ቦርድም የበላይ ጠባቂ ሆነ። ቡና ገበያ ስሙንም ዛሬም ድረስ አብሮት የዘለቀው ኢትዮጵያ ቡና ስባለ ከስም ለውጡ አንድ ዓመት በኋላም፣ 1989 ኢትዮጵያ ቡና የኢትዮጵያ ሻምፒዮና ክብርን ተቀዳጀ። የአሸናፊዎች አሸናፊ ዋንጫንም ድል አደረገ። 1990 የኢትዮጵያ ፕሪምየር ሊግ እንደ አዲስ ተዋቀረ። ኢትዮጵያ ቡናና የፕሪሚየር ሊግ ዋንጫ ክብርም ለ13 ዓመታት ተቆራርጠው ዘለቁ። በሊጉ ቡናማዎቹ በዋንጫዎች ክብር ባይደምቁም በማራኪ ተደራራቢ ውጤቶች ጎልቶ ባይታዩም ከታማኙ ደጋፊያቸው ጋር ተስፋ ሳይቆርጡ ተጓዙ። 13 ዓመታት ቡና ዋንጫ ባይበላም ደጋፊው በየጊዜው ይጨምራል። ሚስጥሩ ለተቀናቃኞች ጭምር ግራ የሚያጋባ ሆነ። ምንድነው ጉዱ? ሊጉ 1990 ከተጀመረ አንስቶ ቡና እንደ ቀዳሚ ባላንጣው ቅዱስ ጊዮርጊስ ደግሞ ደጋግሞ ዋንጫ ባያነሳም እንደ ኤልፓና ሐዋሳ በቁጥሮች የሚጠቀስ ክብር ባያሳካም ከማራኪ ጨዋታው ከምርጥ ተጫዋቾቹ ተጽዕኖ ጋር በተያያዘ የሊጉ የኃይል ሚዛንን የሚፎካከረው ክለብ ሆነ። ከጥሎ ማለፍ ዋንጫዎች በዘለለ ውጤት ባይኖርም አስፈላጊው የሊግ ድል ቡና ቤት ባይደርስም ተወዳጅ ዝነኛው ክለባችን መኩሪያችን ኢትዮጵያ ቡናችን በስቴዲየም ጎልቶ የሚሰማው የታማኙ ደጋፊ ዝማሬ ሆነ። የመጀመሪያው የሊግ ዋንጫ ክብር ፍለጋው ግን ቀጥሏል።

ሰኔ 22 2003 ህልም እውን ሲሆን፣ የ13 ዓመታት ልፋት ሲሳካ ቡናን ብለው የታመኑ ከክለቡ ጎን ቆመው ሌት ተቀን የለፉ በውጣ ውረዱ ያለፉ የመውጣት መውደቅ ዳገቱ ሳይገድባቸው አዲስ አበባ ስቴዲየም የሩቅ እልማቸውን ሊፈቱ በዝናባማው ቀን የተሰባሰቡ የኢትዮጵያ ቡና የስፖርት ቤተሰቦች በመጨረሻው ሳምንት ሙገርን ረተው ጮብ የረገጡ የእግር ኳስ ስፖርት ጥልቅ ፍቅር የደስታ ጥግ በእልፍ የቡና ቤተሰቦች ታየ።

ኢትዮጵያ ቡና በታሪኩ ለመጀመሪያ ጊዜ የኢትዮጵያ ፕሪሜር ሊግ ዋንጫን አሸነፈ። ስልሳ አንድ ነጥቦችን በመሰብሰብ አዳማን አሰልጥኖ በደደቢት ታይቶ ኢትዮጵያ ቡና የደረሰው አሰልጣኝ ውበቱ አባተ የታሪካዊ ሻምፒዮን ቡድን መሪ ሆኖ ለአመታት ታግሰው ነገን አልመው ተስፋ ሳይቆርጡ ለጠበቁት ታማኝ ደጋፊዎቹ ሁሌም የማይዘነጋ ታሪክ ሰራ። አላሰብኩትም። በተለይ በዚህ አመት። ዞሮ ዞሮ ግን ቡና ገበያ ትልቅ ቡድን ነው። ለዋንጫ የሚጫወት ቡድን መስራታችን አይቀርም ነበር። በዚህ አመት ግን ዋንጫ እበላለሁ ብዬ ስነሳ አላሰብኩት። ውድድር ውስጥ ከገባም በኋላ ግን የነበረው የቲሜ እንቅስቃሴ ጥሩ ስለነበር እገምት ነበር። አመቱ ሙሉ ጥሩ እንቅስቃሴ አድርገናል። ሰው ይገባ ነበር። ከዚህ በፊት የነበሩት ሰዎች ዘንድሮ የሰበሰብናቸው ተደጋፊዎች አሉም። እነዚህ ዋንጫ አይሳካላቸው እንጂ፣ በተለያየ ጊዜ ለዚህ ቡድን መሰረት የጣሉ በርካታ ሰዎች አሉ። እኛ እንግዲህ ራሳችንን እንደ ዕድለኛ ከመቁጠር በላይ ይህን ሰርተን ነው ዋንጫ ያገኘ ነው ማለት አልችልም ለእድሉ ደረጀ ዳዊት እስጢፋኖስ መስዑድ መሐመድ ምን ያህል ተሾመ ሙሉአለም ጥላሁን መድኃኔ የታደሰ የመሳሰሉ ብዙ ያልተዘመረላቸው የቡና ኮከቦች ቀደምት ያለፉት እንዳሰግር ተስፋዬ ሚሊዮን በጋሻው ካሴ አራጌ ታፈሰ ተስፋዬ አሊረዲ ሳሙኤል ደምሴ ኩኩሻ ዮርዳኖስ አባይ ገብረ ኪዳን ነጋሽ ጋምብሬ አሸናፊ ግርማ የመሳሰሉት የቡና ውድ ልጆች ያልፈጸሙትን ገድል ሰሩ። 2003 አይረሴው ዛሬም ድረስ ያልተደገ ሁሌም በልዩ ታሪክ የሚታወሰው የሻምፒዮንነት ስኬትን ታሪክ ሰሪዎቹ የ2003 ተጫዋቾች በጊዜው ድሉን እንዲህ ገልጸውታል። እጅግ በጣም ደስ ብሎኛል ለኢትዮጵያ ቡና ደጋፊዎች እግዚአብሔር እንኳን ጸሎታችሁን ሰማ። በምን ልግለጽ ል በጣም ይከብዳል። የዛሬ ቀን በምንም ልገልጽ ል አልችልም። ግን እኔ እንጃለ እኔ ተአምር ነው በቃ። በጣም በጣም ደስ ብሎኛል። ቃላት የለኝም ይሄን ነገር ለመግለጽ። በጣም በጣም በጣም ነው የተደሰጥኩት። ማለት እንዲህ ነው አለ ቃላቶች አጥሩኛል ለመናገር። እጅግ በጣም ደስ ብሎኛል። ያልተጻፈ ታሪክ ጽፈናል። ይህ ኢትዮጵያ ቡናችን ከ2003 በኋላስ፣ 40 ዓመት የደፈነው ታላቅ ክለብ ለምን ያንን ወርቃማ ታሪኩ መድገም ተሳነው? ግራ የሚያጋባው ጥያቄ። ኢትዮጵያ ቡና ከብቸኛው ድሉ ማግስት ወደ ለመደው ውጣ ውረዱ ተመልሷል። ተቀናቃኞቹም በውጤት ክብር እየራቁት ቀጥለዋል። ታማኞቹ ደጋፊዎቹ ግን አሁንም ከክለቡ ጎን፣ ውጤት ማጣቱ ሳያስከፋቸው እንደ ታላቅ ደጋፊው ተጽዕኖ የሚገባው የሚመጥነው ስኬትን ሳያመጣም አብረውት ዘልቀዋል። አስገራሚው ነገር ቡና በተደራራቢ ዋንጫ ክብር ባይደምቅም በሜዳ ጨዋታው እንደ ወትሮ አዝናይ ባይሆንም በየአመቱ በቀውስ ታጅቦ መንሸራተቱን ቢቀጥልም ስለ ክለባቸው የሚጨነቁ ጨዋታ ሲኖረው ከሜዳ ማይጠፉ ለሀያልነቱ የሚያልሙ ደጋፊዎችን በየጊዜው እየጨመረ መቀጠሉን ተያይዞታል አሰልጣኞችን መቅጠር ማሰናበት የክለቡን ድንቅ ተጫዋቾች ጠብቆ ያለመጓዝ ውጤት ማጣት የእርስ በርስ ቁርሾ ሮሮ ክስ ውዝግብ ያለመደማመጥ የደጋፊው ተቃውሞ በታላቁ ክለብ ዙሪያ ከስኬት በላይ ጎልቶ የሚታዩ ነጥቦች ሆነዋል። እልፍ ደጋፊው ግን አሁንም ለክለቡ ታምኖ ውጤት ባይኖርም ሽኩቻው ቢጠነክርም እንደ ልማዱ የስቴዲየም ድምቀት ሆኖ ነገን ተስፋ አድርጎ በቡና ገበያ አደገኛ ውብ ዝማሬው ታጅቦ ከመታየት አልቦዘንም። ነገኛ ነው። በፊት ንጋት ኮከብ ብሎ ጀምሮ ከዛም በቡና ገበያ ስያሜው አስራ ሦስት ዓመታት ዘልቆ ኢትዮጵያ ቡና ላይ የደረሰው ህዝባዊ ክለብ በኢትዮጵያ እግር ኳስ ታሪክ የድንቅ ደጋፊዎች ባለቤት ሆኗል። በርካታ ተከታዮችንም አፍርቷል። በኳሳችን ታሪክ የራሱን ማሻር አሳርፏል። በድንቅ ጨዋታቸው የማይዘነጉ ቡድኖችን፣ በኳስ ጥበባቸው የጎመሩ ተጫዋቾችን እስከ ብሔራዊ ቡድን የዘለቁ በኢንተርናሽናል መድረኮች በተደጋጋሚ የቀረቡ አይረሴ ከዋክብቶችንም አሳይቷል። ቡና በአራት ድፍን አስርት ዓመታት ውጣ ውረዱ ከምስረቱ አንስቶ ዛሬም ድረስ የዘለቁ ለክለቡ በጉ መቆም ዕድሜ ዘመናቸውን የተጉ አመራሮች፣ ኳስ ወዳድ ባለሀብቶች፣ ምርጥ ተጫዋቾች፣ ስኬታማ አሰልጣኞች፣ ታታሪ ባለሙያዎች ወደ ክለቡ መጥተዋል፣ ተመልሰውም ሄደዋል። ኢትዮጵያ ቡናና ደጋፊው ግን በታሪክ ቅብብሎቹ የነገ ስኬትን እያለሙ መኖራቸውን ይቀጥላሉ። የልፍ ደጋፊዎች ባለቤቱ ክለብ ኢትዮጵያ ቡና በትሪቡን የኮከቦች ገጽ